ደስ የሚል እንትን አለው። በቃ እንዴት በላችሁ! የሚያምር ፎቶ አነሳስ ነው የተነሱት። ደስ የሚልና ለየት ያለ ነገር ነው የምንጠብቀው። ተፖስቷል ፎቶ እየገባችሁ ደግሞ ላይክ ላይክ አድርጉ። ምክንያቱም ቪዲዮ ቫይራል እንዲወጣ ማለት ማታ ሰዎች በደንብ እንዲጠብቁት ፎቶ ቫይራል ከወጣ ቪዲዮ በደንብ ስለሚታይ ማለት ነው። ውድ ቤተሰቦች ላይክ ላይክ ላይክ ላይክ ላይክ አድርጉት። ኮሜንት ላይ ብርታትና ጥንካሬ የሚሰጥ ገንቢ ገንቢ ሀሳብ ስጧቸው ማለት ነው። እንግዲህ ፍቅርዬ በዚህ ቪዲዮ ስልሳ ሺ ኬ እና ከዛ በላይ እንጠብቃለን። ስልሳ ሺ ብትገባ አሪፍ ነው በጣም እየሄድን ነው፣ እየሄድን ነው። የምር ሁሉ ነገር ለበጎ ነው። አንዳንዴ ዝም ብዬ ሳስበው ብቻዬን ራስ ሳቄ ነው የሚመጣው። የምር አንዳንዴ ስንት ጊዜ የተለፋበት ቻናል እንደዚህ እንደውም አልንቀሳቀስ ብሎ ታውቃላቸዋል። አሁን እኮ ይሄኛው ብትሰራበት እኮ እንዴት እንደገሰገሰ ነበር። ግን ያው በአንድም በሌላ ምክንያት ባለመመቻቸት ስላልሰራችበት ነው እንጂ፣ ከዛኛው በተሻለ ነው ይሄ እየገሰገሰ እና እየሄደ ያለው። የተገደበው እራሱ የሆነ ታይም ላይ ነው ጥፍት ስላለች እና በጣም ነበር የሚሄደው። አሁንም እየሄደ ነው፣ እግዚአብሔር ይመስገን። በቅርቡ እንግዲህ በመቶ ሺህ ነው የምንገናኘው እያስባለሁኝ እና በርቱ በርቱ በርቱ። በተረፈ እስከ ማታ ድረስ በጉጉት ነው የምጠብቃችሁ ሁሎ። የኔንም ላይክ እና ሼር ሰብስክራይብ አድርጉኝ። በመቀጠል ደግሞ ማናት ሄርሜላ ሄርሜላ እንግዲህ ፍቅረኛዋ ነኝ በሚል ይህን ሰሞን አንድ ልጅ መጥቷል። እዚህ ጋር በፎቶ እንደምታዩት ማለት ነው። እና እንግዲህ እሱም በቪዲዮ በጣም ብዙ ነገሮችን ለመናገርና ለማሳየት እየሞከረ ነው። እኔ ፍቅረኛዋ ነኝ እንዲሁም ደግሞ ለማነው ስሙ ለአብርሽ ንገረው፣ ለሩታ ንገራት ምናምን በጣም ብዙ ኮሚቴዎች ይጻፉ ነው እና እኔም ብላችሁ ለአብርሽ ቢነግረው ምን ለውጥ ይመጣል እኔ ፍቅረኛዋ ነኝ ቢለው ኦልሬዲ እኮ አብርሽ ትዳሩን ትቶ ነው አይደለ እንደዚህ አይነት ነገር እያደረገ ያለው ስለዚህ እሷም ፍቅረኛ ቢኖራት ምንም አይመስለውም ባልም ቢኖራት ምንም አይመስለውም ልጅም ቢኖራት ምንም አይመስለውም ማለት ነው ገባችሁ የመጀመሪያ ከራሱ ነው የሚጀምረው የራሱን ህይወት የራሱን ትዳር ሲያከብር ነው ሌላ ሰው እንዲህ አለው ሲባል አንቺ እንዴት በዛ ላይ ታደርጊያለሽ እሷ አሁን ለምሳሌ ላጤ ሆኖ ፍቅረኛ የማያስፈልጎ ቢሆን እሷን ኦኬ እንደዚህ አይነት ነገር እሱ ሳያውቀው ስለገባበት እውነቱን አውቆ ከእሷ እንዲርቅም ይሁን ከእሷ እንዲቀርብም ይሁን ሰዎች ሊያስረዱት ይችላሉ ገባችሁ ግን ደግሞ ይሄ አብርሽ ሁሉን ነገር እያወቀ የራሱ ህይወት እያለው ነው እንደዚህ አይነት ነገር ውስጥ እየገባና እያሳየን ያለው ማለት ነው ስለዚህ ምንም ቢነገረውም ወይም ደግሞ ይህን ነገር እንትን ቢል አይደንቀውም ነው እያልኳቸው ያለሁት ምክንያቱም መጀመሪያ የሚያስደንቀው ሰው እንግዲህ ምን ይመስላል የሚባለ ተረት አለ። እና ወንዶቻችን ግን ሰከን፣ ረጋ ብትሉ ጥሩ ነው። በአሁኑ ሰዓት በጣም ብዙ ችግሮችን እያየን ነው። በተለይ እነዚህ ፕራንክ የሚባሉ አስቀያሚ አስቀያሚ ፕራንኮች ወይም ሰውን የማዋረድ ብቻ፣ እንዴት አድርጌ ልበላችሁ? ምክንያቱም አሁን ትናንትና የተለቀቀ ቪዲዮ አይታችኋል። በቲክቶክ እየተዘዋወረ ካያችሁት፣ በፕራንክ አስመስሎ ነው እንትን እያላት ያለው ገባችሁ? እየነገራት የሆዱን ነው እየተናገር ያለው ብዬ ነው የማስበው እኔ። ምክንያቱም አቦ ምንድን ነው ጥሩልኝ ይሄ አንቺ ብዙ ስለምትበይ ቆጥቢ፣ ቢ ይሄ ሁለት ዳቦ ዳቦ ቀርቦ በሻይ ምናምን ገንፎ እንደማልበላ አጥሚት እንደማልጠጣት ቃል አራስ ናት እንግዲህ አስቡት። አራት ሚስቱን ፕራንክ ነው በሚል ሰበብ አስለቅሷታል። እና እንደዚህ እንደዚህ አይነት ቪዲዮዎችን እያየን ነው። በጣም እየተስፋፉ ነው ያሉት ግን ለምን ይሄ እንደሚሆን አላቅም። ማለት እንዴት ነው ወደ ራሳችን እንትን ማለት ያለብን ይመስለኛል። ሴቶችም ደግሞ ቆፍጠን ኮስተር በሉ፣ ለራሳችሁ ጊዜ ስጡ። እውነት ትዳርም ቢሆን መከባበር ሲኖር አንተ ትብስ አንቺ ትብስ ሲባባል ነው እንጂ እዚ ጋ ለራሱ ብቻ የሚያደላ አይነት ሰው ከሆነ እናቴ ዞርበል ነው ዞርበል ነው ማለት ያለባችሁ። ቤተሰብ ከወደደ ቤተሰብ ሊወድ ይገባል። ቤተሰቡን ከተንከባከበ ቤተሰቤን ሊንከባከብ ይገባል። አንዳንድ የምናያቸው አሉ እዚህ ጋ በአሁኑ በአሁኑ ሰዓት ወንዶቹ ናቸው አብዛኞቹ ትዳራቸውን ቤታቸውን የሆነ እንዴት ነው ቤተሰባቸውን እናት አባታቸውን በተለይ በደንብ የሚይዙት ምናምን እነሱ ናቸው። ሴቶቹ ለቤተሰቦቻቸው ምንም ድጋፍም ሆነ እገዛ ያደረጉ እንዴ? እውነት እኔ አንዳንድ ጊዜ አዝናለውኝ። ለምን ለምን እላለው፣ ይህን እውነት ተገደው ነው ወይንስ እንዴት እየሆነባቸው ነው? የሆነ ላያቸው ላይ ያለ ነገር ምን አለ? ፍላጎቱ ሳይኖራቸው ቀርተው ሆነ ቤተሰባቸውን ለማገዝ ለመለወጥ፣ ካያችሁ እኔ ስም ከላይ ምናምን አላቸውም። ብዙዎቹ የሴቶቹ ቤተሰቦች ምንም ለውጥ ላይ ሳይሆኑ ምንም እገዛ፣ ኢቭን ቻናል እንኳን ከፍቶ ሳይሰጧቸው፣ የወንዶቹም ሁሉ ቤተሰቦች ቻናል ተከፍቶላቸው ከዛም ደግሞ ከቻናልም አልፎ ደግሞ ገዛ ድጋፍ ቤታቸው እየተቀየረላቸው ህይወታቸው እየተቀየረ ስጦታ በየጊዜው እየተሰጣቸው እናያለን። እና ይሄ ይሄ ነገር ሴቶቹ ራሳችሁን ላይ እንድሰሩ እና ቆመ ብላችሁ እንድታስቡ ያደርጋችኋል። ትናንትና እኔ በሩታ ቪዲዮ ስሜታዊ የሆንኩት ይሄ ነገር ስላለ ነው። ምንም ነገር ታውቃላቸው አብረች በየጊዜው ቤተሰቦችን ሲያስደስት ቤተሰቦችን ሲያመጣ ምናምን እናያለን። እና በዚህ መካከል ሩታ አሳይታም ቤተሰቦቿ ላይ ምንም ነገር ለቤተሰቦቿ ስታደረግ አይቻለቅ እኔ በበኩሌ ማለት ነው እና ይሰማኛል በቃ ለምን ሴት ስለሆነች ነው ተገዳ ነው ፍላጎት ሳይኖራ ቀርቶ ነው በቃ የመጣችበት አመጣጥም ደግሞ ስለምናውቀው ማለት ነው እና ከቤተሰቦቿ ጋር በንብራት ክፊት ከቤተሰቦቿ ጋር በንብራት መራረቅ ከኔ በላይ የሚሰማ አልነበረም ብዬ አስባለሁ። በጣም ነበረ የሚሰማኝ በጣም ነበረ መበሳጨው። ሴት ልጅ እስከ መቼ ነው እንድትዝቅ የምትለው ሴት ልጅ እስከ መቼ ነው እሷ የምፈልገውን ነገር ማድረግ ማችለው የሚል ስሜት ያድርብኛልና፣ አንዳንድ ጊዜ በወንዶች ስር መሆን በወንዶች ቁጥጥር ስር መሆን እንዴት ብዬ ልንገራችሁ? ማድረግ እየፈለጋችሁ ማድረግ እንዳችሉ የሚያደርጓችሁ ብዙ ነገሮች ይከሰታሉ። ማድረግ እኮ እየፈለጋችሁ ነው። በተለይ እናት አባትን መንከባከብ፣ ለእናት አባት ዋጋ መስጠት፣ ለእናት አባት የሆነ ነገር ማድረግ የሚጠላ የለም አይደል? ግን ያን እየፈለጉ ማድረግ የማይችሉ በጣም ብዙ እህቶች አሉ። አሁን ዩቲዩብ የሚያወጣቸው በየቤቱ ዩቲዩብ የሌላቸው እንኳን ራሱ በየቤታቸው ብዙ ችግርና መከራን እያሳልፉ ያሉ አሉ። ስለዚህ ምንም ቢሆን ሴቶች እንዲያው በተቻላችሁት መጠን በቃ የራሳችሁን እንዴት እንዴት ብዬ ልንገራችሁ፣ ቤተሰቦቻችሁን አስቀድሙ። የምር እን ቤተሰቦቹን እያኖረ ቤተሰቦች ኖ ካለ አንተ በቃ ራስ ክንቻል ዘው እኔም ለቤተሰቦች ቦታ አለኝ ብላችሁ ማስቆም መልመድ አለባችሁ። ሁሌ የወንዱ ተገዥ ከሆንን የወንዱ ባሪያ ከሆንን እስከምን ጊዜውም ነው የሚጫወትብን፣ እና ጥንቃቄ መውሰድ አለብን። ውድ ቤተሰቦች ለማንኛውም ያው፣ ሀሳብ ይዞኝ ሀሳቡን በዛው ገልጬው ስለ ሄርሜላ ላወራ መጥቼ፣ ዞሮ ዞሮ አንድ ነው። ርእሱም ሀሳቡም አንድ ስለሆነ እና የሄርሜላም ፍቅረኛ እንግዲህ አይዞ ቻለው፣ ምንም ማድረግ አይቻልም። እና ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰብስክራይብ ስታደርጉ ደግሞ የደርምርክታን እየተጫናችሁ ቤተሰብ ሁኑ። ወዳቸው ወዳቸዋለሁ። መልካም ጊዜ ቸዋቸው።